ሀይሚዬ ትናንትና ብሩኬ ስልኬን አያነሳልኝም በመካከላችን አለመግባባት ተፈጥሮ ነበረ። ካጠፋውም ደግሞ በጣም ይቅርታ እያለች ነበረ። ሀይሚዬ ኢንስትግራም ላይ ጠዋት ላይ ስገባ እነዚህ ነገሮች ተፖስ ተዋየኋቸው። እንግዲህ ወደ የት ሀገር እንደሄደ ብሩኬ አላቅም። እውነቱን ለመናገር ግን በጣም ደንግጫለሁኝ፣ ወደ የት ሄደ ብዬ። ሰው ሁኑም አይጋጨለም፣ አለመግባባት ሊፈጠር ይችላል ግን ለችግሩ መፍትሄ መፈለግ እና ችግሮችን ደግሞ ለመፍታት መሞከር ጥሩ ነው ብዬ አስባለሁኝ። የማይፈታ ችግር የለም። ትልቁ ነገር ግን ተረጋግቶ ተግባብቶ መፍታት ላይ ነው እንጂ ማለት ነው። እና እኔ በዚህ አጋጣሚ ማለት የምፈልገው ቤተሰብ ማለት ነው፣ የጨሪቃ ፋሚሊዎች ማለት ነው። ሀይሚዬና ብሩኬ ዛሬም አንድ ናቸው፣ ነገም አንድ ናቸው። ስራ የሚስሮ ምንም አይነት ነገር ይፈጠር፣ ግን እባካችሁ እንዳትሳደቡ ፈቶ እንዳትዘቀዝቁ ምንም አይነት ነገር ቢፈጠር ችግር እንኳና አለመግባባት እንኳ ብታዩ እንኳ ጥሩ ጥሩ ኮሜንቶችን እነሱ አንድ የሚያደርጋቸውን ነገሮች የሚያግባባቸውን ነገሮች መልካም መልካም ነገር እየጻፋችሁ ለማግባባት ሞክሩ እንጂ ነገሮችን እንዳታባብሱ፣ እባካችሁ ምንም አይነት ነገር ይፈጠር ነው የምላችሁ። እና ብሩኬ እንግዲህ የት ሀገር እንደሄደ ወደየት እንደሄደ እውነቱን ለመናገር እኔ በጣም ደንግጫለሁኝ። ብሩኬን ታውቁታላችሁ፣ አስተዋይ ልጅ ነው። ብዙ ነገር እንትን ይላል፣ ግን ለውሳኔ በጣም ችኩልም ስለሆነ ግን፣ የተፈጠረው ነገር እነሱ እርስ በራሳቸው ይተዋወቃሉ። ምንም አይነት ከባድ ነገር ቢፈጠርም እንኳ በመካከላቸው ችግሩን ሳይፈታ ሳይነጋገር፣ ሳያወራ አገር ለቆ አይሄድም። ብሩኬ ሞክሮ ሞክሮ በጣም ከአቅሙ በላይ የሆነ ነገር ላይ ሲደርስ ነው ውሳኔ ላይ እንትን የሚለው። አንዴም ሁለቴም ሶስቴም ሞክሮ ነው እንጂ እንደዚህ በደፈናው የትም ሊሄድ አይችልም። ቢሄድ እንኳ ምናልባትም ለስራ ሊሆን ይችላል። ብቻ አናቅም አደለ። ሁሉም ሰው የራሱን ህይወት ለማሸነፍ ነገ የተሻለ ነገር ለማገኘት ሀሳባቸውን ስኬታቸውን ለማሳካት በብዙ አይነት መንገድ ከሀገር መውጣትም ሆነ ከሀገር ውስጥም ሆኖ ሌላ በረራዎችን ሊኖሩ ይችላሉና እነዚህን ፖስቶች ስታዩ ምንም አይነት መጥፎ ነገር እንዳትናገሩ ለማለት ያክል ነው። እነሱ ነገም ዛሬም አንድ ናቸው። ከባለፈው ተምራችሁ ለሁለት ወር ያክል ምን አይነት ችግር እንደተፈጠረ ታውቃላችሁ። ሀይሚዬና ብሩኬ ከዛ ነገር ተምራችሁ ከዚህ በኋላ ልጅነት የለም ማክረፍም የለባችሁም፣ እልክ መጋባትም የለባችሁም። የሆነ ነገር ሲፈጠር ችግራችሁን እራሳችሁ ተነጋግራችሁ ለመፍታት መሞከር እንጂ ሶስተኛ ወገን በእናንተ መካከል ባታስገቡ እኔ መልካም ነው ብዬ አስባለሁ። እኔ በቃ ካለነሱ እኮ ዩቱብ እራሱ ማየት አልቻልኩም እኮ ሌላ ሰው እኮ አይታይኝም። ምንም አረግ አይቻልም። በፍቅራቸው ታስር ያለሁ ማለት እችላለሁ። እና እኔ በጣም ነው የምወዳቸው። እናንተ ምንም አይነት ስራ ስሩ፣ ምንም አይነት ችግር የለብንም። እናንተ ብቻ ተግባቡ። እናንተ ብቻ ተፋቀሩ። ካሰባችሁ ደረጃ ደርሳችሁ ስኬታችሁ ተሳክቶላችሁ ትልቅ ደረጃ ደርሳችሁ አንድ ሆናችሁ ማየት ነው የምንፈልገው እና እና ይህም ፖስት ሳይ እኔ በቃ መጥፎ መጥፎ ኮሜንት እና ፎቶ የምዘቀዝቁ ሰዎች ስላላችሁ እባካችሁ ስለፈጠራችሁ ብላችሁ ምንም አይነት መጥፎ ቃል እንዳትናገሩ፣ ምንም አይነት ነገር ሊፈጠር ይችላል። ሰው ሁኖም አይጋጭለም፤ ማንኛችንም አብሮን ከሚኖር ሰው ጋራ እንጋጫለን፣ አንግባባም እና ግን ደግሞ አለመግባባት ቢኖር ደግሞ መግባባትም አለ ሶ ስለዚህ እባካችሁ እንዳትሳደቡ፣ ምንም አይነት ነገር ይፈጠር ማለት ነው እና በሀይሚዬም በኩል ሁናችሁ ወይም በብሩኬ በኩል ሆናችሁ እንትን ይዛችሁ እባካችሁ እንደ ባለፈው ተከፋፍላችሁ እንትን እንዳትሉ፣ አንድ ሁናችሁ እንደ እህት ሁናችሁ እንደ ወንድም ሆናችሁ እንደ ቤተሰብ ሆናችሁ ጥፋት እንኳ ቢያጠፉ ጥፋትሽን እንደዚህ ይሄ ነገር ትክክል አይደለሽም፣ ይሄ ነገር ትክክል አይደለም ወንድሜ ብላችሁ እንደ ታላቅና እህት እና ወንድም ሁናችሁ እነዚህን ሁለት ልጆች ማግባባት ነው ያለባችሁ እንጂ ነገር እንዳታባብስ። እውነት እኔ ቀድሜ መናገር እፈልጋለሁ። ምክንያቱም ስድቡ ይታየኛል የሆነ ነገር ሲፈጠር አይደለም፣ የሆነ ነገር ተፈጥሮ እንዲህ ኖርማል ፕራንክ እንኳን ሲደራረጉ እንኳን የሆነ በሚናገሩት ቃል ሆነ ምክንያቱም አንድ ነገር ስሰሩ ሁናችሁ ነው የምሰሩት አ ያን ነገር ሁናችሁ ነው የምሰሩት እና ሁነው ሲተውኑ በዛ ትወና ውስጥ ደግሞ እናንተ የሆነ ነገር ታወጡና ብሩኬ እኮ እንደዚህ ስላለችው እንደዚህ አላት እንትን ስለማትል ነው ሀይሚ እንደዚህ አለችው እሱን እንደዚህ ስለማትል ነው ምናምን እያላችሁ የሆነ የሆነ ነገር እያወጣችሁ እነሱን እንትን ለማለት አትሞክሩ ለማለት ያክል ነው። እና እግዚአብሔር ቸር ያሰማን። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ሀይሚዬና ብሩኬ በያላችሁበት ሰላማችሁ ይብዛልኝ። በፍቅር እንድትመጡ ነው የምንፈልገው። እውነት እኔ ደንግጫለሁ፣ እየተንቀጠቀጥኩ ነው። እውነቱን ለመናገር ማለት ነው፣ የት ሄደ ብዬ ማለት ነው፣ ምን ተፈጠረ ብዬ ማለት ነው። መቼስ እኮ እኛ ሰዎች እኮ ለማወቅ እኮ ማን ጥረብ ጥረት የለንም። እና ብቻ እግዚአብሔር ሰላማችሁን ብቻ ያሰማኝ፣ ሌላ ምንም አልፈልግም እኔ እውነት። እኔ እንደ እህት እንደ ቤተሰብ በቃ እንትን ውናችሁ ውስጥ የገብታችኋልና ክፋይንካቸው የእውነት እኔ ሀይሚን ብሩኬም ለእኔ ሁለቱም ለእኔ አንድ ናቸው። ክፋይንካቸው ያሰቡት ይሳካላቸው። ሀይሚዬ የምንደዛው ብሩኬ የምንደዛው ሁለቱም መልካም ልጆች ናቸው። ቅን ልጆች ናቸው። የዋህ ናቸው። መልካም ናቸው። እና ከዚህ በኋላም ደግሞ ያው በዓልን መስቀልም እየመጣ ስለሆነ ፋፈሽ ብላችሁ በዓላችሁን እኛን እንድታስደስቱን ነው ምንፈልገውና ሰላማችሁ ብዙ ይበልልኝ ቤተሰብ ደግሞ ሰብስክራይብ እያደረጋችሁ ሀይሜን ወደ 250 ብሩኬን ደግሞ ወደ 300 ሺ አድርሱ። ላይክ አድርጉ። በፍቅር ሲመጡ ላይክ አታደርጉ። እንደዚህ ጸብና የሆነ ወከታ ሲሆን ደግሞ ላይክ ታደርጋላችሁ፣ ቪው ታያላችሁ። እባክ እንደዚያ የሆነ በፍቅር ሲመጡ ላይክ አድርጓቸው በደንብ እይታ እንዳገኙ አድርጓቸው ማለት ነው። ስራ እንዲሰሩ ፕራንክ የሚደራረጉት ደግሞ ስራ ስለሆነ ነው። በቃ ምን ሰርተው ይበላሉ ልጆቹ? ምክንያቱም አንድ ፕራንክ ሲያደርጉ አስበውበት ተጨንቀውበት ምናምን ያስተምራል ወይ ወደ ቪዲዮ ይቀርባል ወይ ምናምን ብለው አስበው ተጨንቀው ነው የሚሰሩት። እንደዚህ ዝም ብለው በእንትን በዘፈቀደ አይደለም የሚያመጡት። ፕራንኩን አስበውበት እስከሆነ ድረስ እነዚህ ልጆች ፕራንክ ሲደራረጉ የሆነ የሆነ ነገር እያላችሁ እንትን አትበሏችሁ። መልካም